ወላጆች ለልጆቻችን ጌም እንፈቅዳለን። ይጫወቱስ፣ ክፋት የለውም። ነገር ግን ምን አይነት ጌም ነው የምንፈቅደው? ዛሬ ሮብሎክስ የሚባል ጌም አለ። በጣም አደገኛ የሆነ ልጆቻችን በጣም እየጎዳብን ያለው ያለ ጌም ነው እና ሮብሎክስ በውስጡ ብዙ ጌሞች አሉት። ልጆቻችን ብዙዎቹ ይጫወታሉ። ነገር ግን ማወቅ ያለብን ምንድን ነው እነዚህ ልጆች የሚጫወቱት ከኩዮቻቸው ጋር ብቻ ሳይሆን እኩያቸው መስለው የሚጫወቷቸው አዋቂዎች አሉ። እነዚህ አዋቂዎቹ ምንድ ነው የሚያደርጉት? ልጆቻችንን ይቀርቧቸዋል። እድሜ እኩያ ይመስላሉ። ብዙ ጌም አብሯቸው ይጫወታሉ፣ ያወራሉ። ከዛ በኋላ ቅርበት እያበጁ ይመጡና ሚስጥር መለዋወጥ ይጀምራሉ። እነዚህ ልጆች የሚያስቡት የሚቻት የሚያደርጉት ከእድሜ እኩያቸው ጋር ነው። ስለዚህ በነፃነት እነዛ ደግሞ አዋቂዎች ስለሆኑ ልጆቹ እንዴት አድርገው እንደ ሊያምኗቸው እንዲችሉ መንገዱን ስለሚያውቁት ልጆቻችንን በጣም አድርገው ይቀርቧቸዋል። ከዛ በኋላ በጣም ከተቀራረቡ በኋላ እኔ የሮብሎክስ ጊፍት ካርድ እልክልሻለሁ ወይ እልክልሃለሁ፣ አንተ ደግሞ ምትልክልኝ ነገር አለ ብለው ብዙ ጊዜ የሚጠይቁት ልጆቹ የራቁት ፎቶግራፍ እንዲልኩላቸው ነው። እነዚህ ልጆች በጨዋታው በጣም ተስበዋል። ከዛ ላይ ደግሞ ከዛ ሰው ጋር ቅርበት አላቸው። በዛን ሰዓት ላይ በልጅ አምሮ ያክፉ ነው ብሎ አያስቡም። ልጆቹ ፎቶግራፉን አንስተው ይልካሉ። የሚልኩት ደግሞ በሮብሎክ ሳይሆን ሌላ ዲስኮርድ የሚባል እንዲህ ኮንታክት ማድረግ የሚቻልበት መደወል፣ ፎቶግራፍ መቻል መላክ የሚቻልበት አፕ አለ። በዛ እንዲልኩ ነው የሚያደርጓቸው። ስለዚህ ልጆቹ በዛ ይልካሉ። ልክ ፎቶግራፍ እጃቸው እንደገባ እነዛ የት አካባቢ ነው የምትኖሪው የምትኖረው፣ አድራሻህን ስጠኝ ይላሉ። ልጆቹ ያን ይደንገጥ ብሎ አልሰጥም ይላሉ። ሲሉ ያንን ይሄንን የላከውን ፎቶግራፍ ወይ የላክሽን ፎቶግራፍ ለወላጅ ያሳያለሁኝ አድራሻ ካልላካቸው። አሁን እነዚህ ልጆች ልክ እጃቸው ወጥቶ ያ ነገር እነዚያን ነገር ሲመጣ መደንገጥ ይጀምራሉ እና ወላጅ ያንን ነገር ማየቱን ሲያስቡ በጣም ስለሚጨነቁ አንዳንድ ልጆች ራሳቸው ላይ ራሱ እርምጃ ይወሰደዋሉ። በጣም ነው የሚያሳዝነው። እነዚህ እዛ ሆን ብለው ልጆቻችን የሚያጠቁ ሰዎች በጨዋታው ለተታለሉ የሚታለሉ ልጆች በቃ ልጆቹ ሰለባ ነው የሚሆኑት። እና አንዳንዶቹ ደግሞ ለቤተሰብ ከሚነገር ብለው አድራሻቸውን ይነግራሉ። እነዛ ሰዎች ቤታቸው ድረስ መጥተው ልጆቹ ይጠፉ ልጆች ብዙ አሉ። ግማሾቹ ደግሞ በጭንቀት ውስጥ ሆነው በቃ በጣም ምሬት፣ በጣም ጭንቀት ውስጥ ያሉ ልጆች ደግሞ አሉ እና ልጆቻችን ቤታችን ውስጥ ነው እነዛን ሰዎች እዚህ ጨዋታ ስንፈቅድ የምናስገባቸው ልጆቻችን ይህንን ነገር አያውቁም፣ አልተነገራቸውም። ስለዚህ እኛ በምንከፍለው እኛ በምናደርገው ነገር ልጆቻችን ቤት ውስጥ ልጆቻችን የሚጎዳ ሰው አስገባል። ስለዚህ ልጆቻችን ምን አይነት ግን የሚጫወቱት ሮብሎክስ ከሆነ ይሄ ጨዋታ ለማንኛውም ልጅ መቅረት አለበት። ምክንያቱም በቃ ያ ውስጡ የተሰገሰጉ በጣም መጥፎ ሰዎች አሉ እና ልጆቻችን ይጎዱብናል በዛም ደግሞ ምንም አይነት ጌም ሲጫወቱ ቻት በሚያደርጉበት ጊዜ የግል የሆነ መረጃ መስጠት የለባቸውም። ትክክለኛ ስማቸው መስጠት የለባቸውም። ከዛ ደግሞ አድራሻቸው የሚኖሩበትን እራሱን አየሩ እንዴት ነው፣ በተለያየ መንገድ ያሉበትን መንገድ ለማወቅ ይሞክራሉና ልጆቻችንን እንደምናስጠንቅቅ፣ ሮብሎክስ የሚባል ግን ለማንም ልጅ የሚገባ አይደለም። ስለዚህ እባካቸው ወላጆች ስልካቸውን የሚጫወቱበትን ሁሉ ተመልክታችሁ ሮብሎክስ የሚባል ነገር ከልጆቻችሁ አርቁ ለማለት ነው። ባካችሁ፣ ይህንን መልዕክት ሼር አድርጉት። በጣም ብዙ ሰዎች እየተጎዱ ነው። አጉል ነገር ውስጥ ልጆቻችን እየገቡ ስለሆነ ሼር እንድታደርጉት አደራ እላለሁኝ።